ሰላምታችን በያላችሁበት ድረስ የተወደዳችሁና የተከበራችሁ የመፈነን ሚዲያ ቤተሰቦች ለሰዓቱ አዳዲስና ወቅታዊ መረጃዎችን ይዘንላችሁ መጠናል። እናንተም አብራችሁን ቆዩ። መፈነን ሚዲያን ሳብስክራይብ፣ ላይክና ሼር እንድታደርጉ ከወዲሁ በአክብሮት እየጠየኩ ለሰዓቱ ወደ ያስኩላችሁ መረጃ አለፍኩ። የአማራ ፋኖ አንድነት የመጨረሻ ደረጃ ላይ ደርሷል። የአማራ ህዝብ በከፍተኛ ጉጉት እየጠበቀው የሚገኘው እና በአራቱም ግዛቶች የሚገኙ የፋኖ አደረጃጀቶችን ያጣምራል የተባለው አንድነት እየተሰራበት ይገኛል። በመሆኑም የአማራ ፋኖ አንድ አደረጃጀት የመጨረሻውን ጥልቅ ውይይት እያደረጉ እንደሚገኙና እስካሁን አለመጠናቀቁንና በማህበራዊ ሚዲያ እየተሰራጩ የሚገኙ የነገሌ አሉባልታዎች ሐሰት መሆናቸው ተነግሯል። ይሁን እንጂ የፋኖ አንድነት መታወጅን እኩል ከብልጽግና ጋር እየሰሩበት የሚገኙት የአፋሕድ መሪዎች በወንድሞቻቸው ላይ ነፍጥ በማንሳት የጦር መሪዎችን ማፈንና መግደል ቀጥለዋል። አፋሕድ የአማራ ፋኖ ወደ መናገሻ ከተማው አዲስ አበባ ለመግባት ይጠቀምባቸዋል የሚባሉ በሸዋ ቀጠና የሚገኙ ቁልፍ ቀጠናዎችን ለመያዝና በአካባቢው የሚገኙ ፋኖዎችን ለማጥፋት እየሰራ ይገኛል። ከብልጽግናው አገዛዝ ጋር በተናበበ ሁኔታ ቀድሞ ለመያዝና የአማራ ፋኖን ጉዞ ለመክታት በእስክንድር ነጋ የሚመራውና በመከተው ማሞ የሚመራው ሸዋ ጠቅላይ ግዛት እዝ በገዛ ወንድሞቹ ላይ የከፈተው ጦርነት መቀጠሉ ተነግሯል። መከተው ማሞ ራምቦ ክፍለ ጦርን በመላክ በሚዳ የሚገኙ የቀስተ ንስብ ብርጌድ ፋኖችን የመበተን ስራ መስራቱ ሲነገር በቀጠናው የእዙ ቅልብ ጦር የተሰኘውና ብዙ መዋለ ንዋይ እንደፈሰሰበት የሚነገረው የተሰማ እርገጤ ክፍለ ጦርን ወደ ቀወት ቀጠና በመላክ የሰባት ለሰባ ብርጌድን የማጥፋት ጥቃት መክፈቱንና ከዚያም በመቀጠል በሸዋ ግዛት ስመጥር የሆነውና የአገዛዙ ወታደሮች ጋር በርካታ ትንቅንቆችን በማድረግ የሚታወቀውን ከሰም ክፍለ ጦርን ለማጥቃት እንቅስቃሴ እንደጀመረ ተነግሯል። የሕዝባችን ስቃይ ለማራዘም ሌተቀን ከሚሰሩ አካላቶች ጋር በእኩይ ድርጊታቸው መግፋታቸው ሲነገር በሸዋ ቀጠና የሚንቀሳቀሰው በመከተው ማሞ የሚመራው ጦር ከብልጽግና መከላከያ ጋር በጋራ በመሆን የናደው ክፍለ ጦር መሪዎችን መግደሉ ተነግሯል። ብርሃኑ ጁላ የሚመራው የመከላከያ ሰራዊት የፋኖን ክንድ መቋቋም ተስኖት በየቀኑ እጅ እየሰጠ ይገኛል። የአማራ ፋኖ በመከላከያ ሰራዊት ላይ እያደረገ ባለው የተቀናጀ ልዩ ዘመቻም የብልጽግና ኃይሎች አከርካሪን እየመታ ይገኛል። የአማራ ፋኖ ኃይሎች የብልጽግና ጥምር ኃይልን የገባበት ቦታ ድረስ እየገቡና የጦር ካምፑ ድረስ በመሄድ እርምጃ መውሰዳቸውን አጠናክረው ቀጥለዋል። መከላከያ ሰራዊቱ አሁን ላይ ከተቋቋመበት ዓላማ ወርዶ በመፈጥፈጥ ሚኒሻን በመተካት ሰፈር ለሰፈር ንጹሃንን እያሰቃየ ቢሆንም በተገኘበት አጋጣሚ ሁሉ ግን በፋኖ የጥይት አረር እየተቆላ ነው። አሁን በአማራ ክልል እየተደረገ ባለው ትግል ብልጽግና በፖለቲካም ሆነ በወታደራዊ አቅሙ ሙሉ በሙሉ ተሸንፏል። መሳሪያ አንስቶ ወደ ኋላ የሚመልሰኝ አንዳችም ምድራዊ ኃይል የለም የሚለው የብልጽግና ሰራዊት አሁን በፋኖ ኃይል ከባድ ሽንፈት ተከናንቧል። አብይ አህመድ እየተሸነፈ ያለው ደግሞ በወታደራዊ ብቻ ሳይሆን በፖለቲካ ዘርፉም ጭምር ነው። ኢትዮጵያ አሁን ላይ ብልጽግና እንደሚለው በብልጽግና ጎዳና እየተራመደች ሳይሆን በቀውስ አዙሪት ውስጥ እየዳከረሽ መሆኑ የሚታይ ሲሆን ብልጽግና ፓርቲ የሀገር ሕልውናንም ሆነ የህዝቡን ሰላም ማስጠበቅ አልቻለም። ራሱ የብልጽግና ቀውስ ጠማቂ ከመሆኑ የተነሳ ከህዝቦች ዘንድ ሀገር አፍራሽ መሆኑ ከመገለጹ በዘለለ የብልጽግና ዓላማና ፍላጎት ምንድን ነው የሚለው ጥያቄም ጎልቶ መነሳቱ የተለመደ እየሆነ መጥቷል። አብይ አህመድ ስልጣን በያዘ ሰሞን ሲናገር የነበረው ንግግርና ለህዝብ የገባው ቃል ኪዳን አፈር በልቶት ከአሁኑ እቅዱ ጋር እየተጣረሰ ይገኛል። አብይ አህመድ ስልጣኑን በተረከበበት ጊዜ ዲሞክራሲ የሰፈነባት አገርን እመሰርታለሁ ቢልም አሁን ያን ሁሉ ረስቶት ሀገሪቷን መስቀልቅሏን አውጥቶ ህዝቦቿንም በየቀኑ በከባድ መሳሪያና በድሮን እየነጠቀ ነው። ብልጽግና ዓላማዬም ግቤም የበለጸገች ኢትዮጵያን መፍጠር ነው ቢልም ኢትዮጵያን ከማበልጸግ ይልቅ እያፈራረሳት ይገኛል። በብልጽግና ዘመን ኢትዮጵያ ጦርነትና አለመረጋጋት ላይ ወድቃ ከመዝለቋ ጋር በተገናኘ አገዛዙ ሀገሪቱን ወዴት እየወሰዳት ነው የሚለው ጥያቄም በበርካቶች ዘንድ ሲናገድ ይደመጣል። የማይዳሰስና የማይጨበጥ እጅግር የሌለው ርዕዮተ ዓለም ይዞ የተነሳው የብልጽግና አገዛዝ መጀመሪያ ከዲሞክራሲ ግንባታና የበላይነት በማስረጽ መካከል ሲዋልል የነበረ ቢሆንም አሁን ግን ህብረ ብሔራዊት ኢትዮጵያን ሳይሆን ኦሮሚያ የሆነች ኢትዮጵያን ለመፍጠር የተቻለውን ሁሉ እያደረገ ሁሉንም ነገር የመጠቅለል የመውረርና በመንጠቅ አባዜ ተጠምዷል። የቀደመው ኢህአዴግ የህወሓት ወይም የትግራይ የበላይነትን አጀንዳ በስውር ለማስፈጸም ሲተጋ እንደነበረው ሁሉ አብይ አህመድም በተመሳሳይ የኦሮሚያን የበላይነት ለማስፈን አሁን ላይ እየተጋ ይገኛል። አብይ አህመድ አሁን ላይ ባገኘው አጋጣሚና ቀዳዳ ሁሉ ስልጣኑን ለማቆየት የሚቻለውን ቀዳዳዎች የሚፈልግና የሚጠቀም እንጂ ዘላቂ አገራዊ ቅድም ሆነ ግብ የሌለው ሆኗል። የስልጣን እድሜውን ለማራዘምና አሁን ላይ አማራ ክልል ላይ እየገጠመው ያለውን ከባድ ሽንፈት ለመደበቅ ደግሞ የፖለቲካ መሠረቱን ከአንዱ ወደ ሌላኛው ማፈራረቅን እየተጠቀመ ሲሆን የፖለቲካ ኃይል ወዳየለበት በየጊዜውና በየወቅቱ በማዛመም ወንበሩን ተቆናጦ መቆየት የፖለቲካ ታክቲኩ አድርጎታል። በሌላ በኩል የብልጽግና አገዛዝ ለስልጣኑ እስከጠቀመው ድረስ የቀውስ አዙሪት በመፍጠር ስርዓት አልበኝነት እንዲነግስ እስከ ማድረግም ደርሷል። ሕዝቡን እያምታታ ከዚህ የደረሰው የብልጽግና አገዛዝ ፌዴራላዊ ስርዓቱ አይነካም የሚልና ባህር ዳር ሲሄድ ደግሞ የፌዴራል ስርዓቱ ነው የኢትዮጵያ ችግር እያለ የቀድሞ ነገስታትንም እያወደሰ ኢትዮጵያዊነትን አለቅጥ እየካበ አንተ ትፈርሳለህ እንጂ ኢትዮጵያ አትፈርስም የሚል አፈቀላጤ ንግግር በማሰማት ስልጣኑን በማንኛውም መንገድ ለማቆየት እየጣረ ይገኛል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሁኑ።